እንደምንመለከተው በአማራና በኦርቶዶክስ ላይ እጅግ የመረረ ጥላቻ ባለው የኦሮሞማ የአገዛዝ ስርዓት ወይም በወደድ ኦነግ አማካኝነት የሚፈጸመው ገደብ የለሽ በደልና ስቃይ ዛሬ እልባት ላይገኝለት ይገኝለት ካለመቻሉ ባሻገር የበርካታ ሰዎችን ሕይወት እየፈጨና እየበላ እየቀጠፈና ሕብረተሰቡን በሙሉ በመከራና በስቆቃ ውስጥ እየዘበቀ ከዚህም አንጻር በርካታ የሆኑ ተቃውሞዎች እየተሰቡ ናቸው። እናንተም ባያላችሁበት የሙያ ዘርፍ በተጓዳኝ ደግሞ ይህንን ፋታ የማይሰጠውን የአማራን ህዝብ በደልና የኦርቶዶክስን ህልውና ለማሳጣትና ለማጥፋት የሚደረገውን የኦሮሞማውያንን አደገኛና የፋሽስታዊ አካሄድ በመቃው በቅርቡ አንድ ጠንካራ የሆነ ደብዳቤ ባለስድስት ነጥብ አቋም ያለውን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለቅዱስ ሲኖዶሱ አቅርባችኋል። በዚህ ዙሪያ የተሳተፉ የተለያዩ በርካታ የሰብአዊ መብት ድርጅቶችና የአማራን እንቅስቃሴ በማተኮር ዙሪያ ራሳቸውን ያስቀመጡ ወደ ሀያ ዘጠኝ የሚሆኑ ድርጅቶች በዚህ ተሳትፎ አድርጓል እንግዲህ። በአሁኑ ሰዓት አማራ እጅግ በጣም አደገኛ የሆነ የሁሉና ጦርነት ባለው መንግስት ነኝ በሚልና በምኒልክ ቤተ መንግስት በተቀመጠው በአብይ አመራር በተዋቀረው የዘረኝነትና የፋሽስታዊ እንቅስቃሴ ግፍና በደል በአማራ ላይ እየተፈጸመ በአሁኑ ሰዓት በአማራ ክልል ብቻ ከሀያ ሺህ በላይ ፋኖች በእስር ውስጥ ሲገኙ በሌላ አካባቢ ደግሞ አማራ ግዛት አይደለም መሬት አይደለም እየተባለ በገዛ አገሩ ባዕድ ሆኖ እየተፈናቀለ እየታረደና እየተገደለ እነነፍሱ እየተቃጠለ ንብረቱ እየተወሰደ ይገኛል። ይህም ብቻም አይደለም አይደለም በመግለጫቸው እንዳቀረባቸው ሸገር በሚባለው ከተማ ዙሪያ በተለይ ከሰላሳ አምስት ሺህ በላይ አማራና የሌላ አካባቢ ተወላጆች ናቸው የሚባሉ የአባወራዎች ቤት ፈርሶ ሰዎቹ ለስቃይ ተዳርገዋል። ጅቦችም እየበሏቸዋሉ ሰዎች እንዳሉ ይስተዋላል። አርባ ሺህ ሰዎች አሁንም በእስር ላይ እንደሚገኙ የእናንተ የአቋም መግለጫ ያሳያል። ከሶስት መቶ ሺህ ሰዎች በላይ ተፈናቅለው የት እንዳሉ በማይታወቅበትና በቂ የሆነ የመንግስት ድጋፍ በማይሰጥበት መንገድ ያለው ስቃይ እጅግ የከበዳቸው ስለመጣ ይህንን ባለስድስት ነጥብ የአቋም መግለጫ በማምጣት በኢትዮጵያ ህዝብ በተለይ ደግሞ አገርም በመገንባት የላቀ ድርሻ ከሌሎቹ የህዝብ አካላት ጋራ ያለው አማራና ህብረተሰቡን በጋራ ያስተሳሰረው ታላቅ የሆነ የህልውና ልጥ በመሆኑ የቆየው ኦርቶዶክስ አደጋ ውስጥ በመወደቁ የተለያዩ ጥያቄዎችን ስታቀርቡ ይህ የአማራ ህልውና ስላሳሰባችሁ መሆኑ ግልጽ በመሆኑ ይህንን ጥያቄ እንድታመጡና በፊትለፊት ለቅዱስ ሲኖዶሱ ማቅረብ እንዲችሉ ያስገደዳችሁን መሰረታዊ ሀሳብ እና ከዛ የሚጠብቁትን ውጤት እስቲ ተራ በተራ ትገልጹልኛላችሁ። ለመጀመሪያ ስለ ኢንጂነር እስቄል እድን ልስጥ። ኢንጂነር በጥር አስራ አራት ጀምሮ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ከዚህ በፊት የቆየ የተሰራ ደባ አለ። ግን ያን ጊዜ ነው ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በግላጭ የተደፈረችው። መትደፈር የሚባለው ከዚህ በፊት ጠቅሸዋለው። ቤዚካሊ እነህ ሰዎች የኢትዮጵያ ኦርቶዶክስ ቤተክርስቲያንን ሬፕ ነው ያደረጉት ትክክለኛ ወርደ። እና ከዛን ጊዜ ጀምሮ በእርቅ ስም የአብይ መንግስት አታሎ ብፁዓን አባቶችን አስገባ። ግን ይሄ ደባ እሳቱ ሳይዳፈን እንደቀጠለ ነው እና አባቶቻችን እዛ ባላቸው ጫና መናገር የማይችሉትን እኛ በራሳችን ተነሳስተን ወደ ዘጠኝ የምንሆን ድርጅቶች ይሄ ንጹህ ሲወጣ ኢንዶርስ አድርገን ወንድሜ የሚያብራራዋል። ይሄ ነገር አሁን የምልአተ ጉባኤው እየተካሄደ ስለሆነ አንድ ውሳኔ የተወስኖ በኋላ ችግር ውስጥ ከምንገባ ካሁኑ ድምፅ ሆነን ይሄንን የሕዝቡን ጩኸት እናሰማ። በስድስት ፖይንት የወጣ ፖይንት ዲማንድ አለ። በተለይ ከሁሉም ደግሞ በትልቅ ግፊት እየተደረገባቸው ያለው እነኚህ ወደ ሀያ አምስት ሀያ ስድስት የሚሆኑ የሀሰት ጳጳሳት ኤጲስ ቆጶሳት የተሾሙትን ለማሾም እንደገና በግድ ትልቅ ጥረት ስለሆነ ለዛ ሁሉ ለአባቶቻችንም ጥሩ ግፊት ይሆናል በማለት ለነሱን ለመርዳት ይህንን ጽሁፍ ገና ልክ ሲመጣ ወዲያው አንብበት። ዶክተር ሽፈራው ሊያብራራ ይችላል። ሀራት ሰዓት የመጀው ድሮ አንድ ጽሁፍ ለማውጣት አንድ ሳምንት የሚፈጅ ብን ጊዜ ነበረ። ቦርድ አፕሩብ አድርጎት እንዲህ ሲባል ሲባል አሁን ግን ብዙ ድርጅቶች አንድ ጋር ከኛ ጋር የሚሰሩ ኢንዶርስመንት ይሰጡናሉ፣ እና ጽሁፎችን በአጭር ጊዜ ውስጥ ማውጣት ጀምረናል። አባቶችን ለመታደግ፣ የደረሰባቸው ችግር ለመቀነስ እና እዛ የሚያደርጉትን ትግል ለማገዝ ብለን ያወጣ ነው ጽሑፍ። አመሰግናለሁ ኢንጂነር ስቀል። እንግዲህ ዶክተር ሽፈራው በአሁኑ ሰዓት የሚካሄደው አደገኛ ሁኔታ አሳስቧቸዋል። የራሳቸውን ጊዜ ወስዳቸው መግለጫውን የሚያወጣቸው ከዛ አንጻር ነገር ግን አሁን ቅዱስ ሲኖዶሱ ስብሰባ ላይ የሃይማኖቱን ተቋም የፖለቲካ የጎሳ ድርሻ በማስመሰል በጥር አስራ አራት የተደረገው ህገወጥ የሲመት ስርዓት አሁንም ቢሆን በተዘዋዋሪ እየመጣ ቅዱስ ሲኖዶሱን በመበታትና የጎሳ ውክልና እንጂ የሃይማኖት አባቶች ካላቸው ብቃትና የተስተምሮ እውቀት ጋር በተዛመደ ሲመቱን በቅዱስ መንፈስ አመራር ላይ ሳይሆን የመንግስት አካላት ከዚህ በፊትም ችግሩን ከመፍጠሩ ዙሪያ ተጽዕኖ ያደረጉ ገብተውበት አሁንም እያወቁ ስለሆኑ የላካቸዋቸው ጥያቄዎች በርከት ያሉ ናቸው። አንድ ስለ ስመቱ ሥርዓት ጊዜ ተወስዶ እንዲታስብበት በርካታ ሰዎች በዚህ ጉዳይ ደማቸውን ያፈሰሱና ከሀምሳ በላይ ህይወታቸውን የሰጡ ሰዎች ቤተሰቦቻቸው ካሳ ያላገኙበት ሌሎችም ተዛማጅ ጉዳዮች አሉ። በዛ ውስጥ እስቲ እንግዲህ ሀሳባቸውን ለምን ይህንን ጥያቄ አጠንክራችሁ ቅዱስ ሲኖደሱን እንደጠየቃቸው እና አገሪቱ እንድትቀጥል ለማድረግ በሚያስችል መንገድ የመተሳሰሪያ የጋራ መጋመጃችን የሆነችው ኦርቶዶክስ አገርን ከማስቀጠልም አልፎ ተርፎ ህዝቧንም ቢሆን ከአደጋ የማዳን እንቅስቃሴ እንድታደረግ ያስፈልጋል የሚል ነው። እና እስቲ በዚህ ዙሪያ የተሰማችው ነጥብና አሁንም ቅዱስ ነው ደሱ መከተል የሚገባው ነገር አብራርተው አብራርተን፣ ዶክተር ለህብረተሰባችን በደንብ አሁንም በመግለጽ ህዝቡ ቀጥሎ ከራሱ የሚጠበቀውን ዝግጅት በምን መልኩ ማድረግ እንዳለበትም አያይዘን እንድትገልጽልኝ ትገልጽልኝ። እሺ፣ እሺ። አመሰግናለሁ አቶ አፈወርቅ፣ እንዲሁም ኢትዮ ትሪ ሲክስቲ እድሉን ስለሰጠን ሀሳባችን እንድናካፍል ስለጋበዘን በጣም አድርገን ነው የምናመሰግነው። እንግዲህ ቅዱስ ሲኖዶሱ ሀሳቡን ይስተዋል ባይባልም አሁን የገጠመን ኢትዮጵያ የገጠማት ችግር በኢትዮጵያ ኦርቶዶክስ ቤተክርስቲያንም ሆነ በአማራው ህዝብ ላይ ይሄ ኢትዮጵያን የማፍረስ ተልኮ በውጭ ኃይላት ከብዙ ጊዜ ጀምሮ ኢትዮጵያን ለማፍረስ ስላልቻልን በውጊያ ራሳችን ተዋግተን ስላልቻልን ከውስጥ ለማፍረስ ምን ማድረግ አለብን የሚለው ጥናት ሶስት አንጓ የኢትዮጵያ አንጓ ወይም ደግሞ ያያያዙ ነገሮችን ካፈራረስን እንደዚሁ ከውስጣቸው ራሳቸው ይፈርሳሉ። ይኸውም የዘውዱን ስርዓት አስተሳስር የያዘችው አንተ እንደገለጽ አቶፎር የኢትዮጵያ ኦርቶዶክስ ቤተክርስቲያን ክርስቲያን እንዲሁም ከህዝብ የአማራን ህዝብ ኢትዮጵያዊነቱ የማይደራደር የአማራን ህዝብ እነዚህን ካዳክምን ወይም ካጠፋን ኢትዮጵያ በራሷ ከውስጧ ትፈርሳለች በሚል አንደኛው ተሳክቶላቸው የዘውዱን ስርዓት በራሳችን ተሳስተን በራሳችን ልጆች በራሳችን አፍርሰንላቸው ይኸው እንደዚህ ይሆነናል። የሚያገናኝ ቀርቶ ብሔር ብሔረሰብ እየተባለ እንደዚህ መፈንጫ ሆነናል። አሁን የቀሩት ሁለቱ ናቸው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሁሉንም ኢትዮጵያ አስተሳስራ ከስልሳ ሚሊዮን በላይ ምዕመን ያሏት በውጭ በውስጥ ዘር ጎሳ ሳትል ሁሉንም አስተሳስራ የያዘች ስትሆን፣ እንደዚሁም ከህዝብ ደግሞ አማራው ሁልጊዜም ኢትዮጵያን በመመስረትም ሆነ በመጠበቅ ከጠፈር እስከጠፈር ከጠረፍ እስከጠረፍ ደሙን እያፈሰሰ ያቆያትን ህዝብ ይህን ካዳከምን ወይም ካጠፋን ወይም ከጨዋታው ከፖለቲካና ኢኮኖሚ ውጭ ካደረግን ኢትዮጵያን የማፍረስ የማፍረሱ ነገር ቀላል ይሆንናል፣ በሚል የውስጥ ተልእኮ የወሰዱ ኦሮሞ ኃይሎች ወይም የኦሮሞ ፖለቲካ ኃይሎች ይህን እያደረጉት ይገኛሉ። ስለዚህ አባቶች ይህን ማወቅ ያለባቸው ይህ ርብርብ ለምን አስፈልጎ ነው? አብይ አህመድ ገና ሲጀመር የኢትዮጵያ ኦርቶዶክስ ቤተክርስቲያን እና የእስልምና ሃይማኖት ለእድገት ጸር ነው ብሎ ካድሬዎቹን በሚያሰለጥንበት ማኑዋል ጽፏል እና አሰልጥኖበታል። ናዝሬት ተገልጦ ወጥቷል ዶክሜንቱ። ስለዚህ ኦርቶዶክስ እንድትዳከም ከፈለገ ለምንድን ነው አባቶች ሌላ አባቶች እንዲሾሙ ለምን አስፈለገው? እንዲሁም ደስ ይለው ነበረ እንደውም። እና ይሄን የፈለገበት ምክንያት ይህን በአማራው ላይ የሚያደርገውን የዘር ጭፍጨፋ የኢትዮጵያ ኦርቶዶክስ ክርስቲያን ለማጥፋት በሚያደርገው ርብርብ ሊያግዙት የሚችሉ ከውስጥ ሆነው ሊያግዙት የሚችሉ ኃይላትን እያዘጋጀ ነው ያለው። ምንም ከሃይማኖቱ ጋር አይደለም ፖለቲካውን ለማራመድ የሚያስችለው ስራ ነው እየሰራ ያለው። 50 ቤተ ክርስቲያን በአምስት ዓመቱ ውስጥ 50 ቤተ ክርስቲያን ወድመዋል፣ ተቃጥለዋል። በተለይ በኦሮሞ በኦሮሞ ወይም ባለው ክልል ውስጥ በብዛት ገዳማት ፈርሰዋል። እንደዚሁም ደግሞ ምዕመናን ታርደዋል። በተለይ በሻሸመኔ በተለያየ ሶስት ጊዜ ያህል በሻሸመኔ ባሩሲ፣ በሌሎችም ካህናት ታርደዋል። አሁን በቅርቡ እንኳ ሳይቀር በድንጋይ ተቀጥቅጠው አንድ ካህን አዲስ አበባ ዙሪያ ራሱ ተገለዋል እና ይሄ ሁሉ ያለ ለምን የኦርቶዶክስ ቤተክርስቲያን ግድ አለው ቢባል ለማፍረስ ስለሆነ አባቶችን ልናስጠነቅቅ የፈለግነው እንደዚህ አይነት በዚህ አይነት ኢሞራላዊ በሆነ ድርጊት ራሳቸውን ጳጳስ ኑም ባሉት የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ራሱ የሚያሳየው አንሾምም አንሆንም እያሉ ተደብቀው ገዳም ሲገቡ ነው የምንሰማው በታሪክ። እነዚህ ግን ራሳቸው ሹሙን ብለው እኛ ነን እያሉ እየወጡ ያሉ እንደዚህ አይነቶችን እንዳይገቡ ነው ለማስጠንቀቅ እንትን ያልነው በምንም ታምር እንደዚህ አይነቶቹ እንዳይገቡ እና ቤተክርስቲያኑ ከውስጥ የማፍረሱ እንትን እንዳያሳልጡ እንዳያግዙት ለማስጠንቀቅ ያህል ነው። በዋናነት ያወጣ ነው ማለት ነው። ሌሎችን እንግዲህ ቀስ እያሉ ደግሞ አቶ ወዝቄል ሊሄድበት እና እናስረዳለን ማለት ነው። ታንኪ ነው። ራሳችሁ መግለጫ ውስጥ ቁልጭ ያሉ ነገሮች አሉ። በርካታ ኢትዮጵያውያን የአባቶችን ጥሪ በመቀበል የሚወዱትን ሕይወታቸውን ጭምር መስዋዕት ባደረጉበትና ከዛም ደግሞ በርካታ ቤተክርስቲያናት በተደፈሩበት ክብሯና ንጽህናዋ እንዲረክስ በማይገባ ሃይማኖት አማካይነት ገብተው እንዳሻቸው ሲያደርጉ እነኚህ ወንጀለኛና የሰው ህይወት በእነሱ ምክንያት እንዲጠፋ የተደረጉ አባቶች ተመልሰው ደግሞ በጵጵስና ስርዓት ሀያ አምስቱ ተሰጥቷቸው እንደገና መስቀል እንዲያሳልሙ የሚለው ግርግር አገር ስላልተረጋጋች ኦርቶዶክስ ቤተክርስቲያንም በራሷ የጠየቀቻቸው አግባብነት ባለው መንገድ መልስ ስላላገኙ አሁንም የሀይል አጠቃቀሙና ወታደራዊ ይ የተጠቀሙ እየተጠቀሙ ዙሪያውን የራሳችን ነው በማለት የመንግስት ጫና ባለበት እንደገና መልሶ መሾሙ አስፈላጊ ስለ አይደለም የልቃውንትም መሰረታዊ የሆነ የቤተክርስቲያኗ ልቃውንት ያቀረቡት ጥናታዊ ጽሁፎች በአግባቡ ታይተውና ለአፈጻጽሙ ጸድቆ በሚል ያቀረባቸዋቸው ነገሮች አሉ። ቅዱስ ሲኖዶሱ ይህንን እንዴት ይመለከታል ብላችሁ ታስባላችሁ? ኢንጂነር ስኬል ስቴባን ተበኩል ያለው ለመቀጠል ወንድም ያለው ላይ ፈቅድልኝ። ስድስት ነጥቦች በጣም በጣም አስፈላጊ ስለሆኑ ሄባቸው እና ቅዱስ ሲኖዶሱ አሁን ምልአተ ጉባኤው ስብሰባ ላይ ነው ያለው። መጨረሻ ላይ ላይ እንደሆነም በግንቦት የአራት አካባቢ ምርጫ ይደረጋል ነው የሚባለው። ስለዚህ ይሄንን በአንክሮ እንዲያዩልን በምዕመናኑ እና በሲቪክ ማህበራት እኛ በምንካፈልበት ስም ሆነ እንደምታየው አንደኛ ቤተክርስቲያንም ሆነ ምዕመኑ በየአቅጣጫዋ የተከፈተባትን ዘመቻ ለመከላከል እየተዋከበ እየተገደለ እየተፈና የተሳደረ እየተሳደረ ባለበትና ፍጹም ባልተረጋጋበት ሁኔታ በአጀንዳ የተያዘው የኤጲስ ቆጶሳት ምርጫ ህዝበ ምዕመኑም ሆነ አገር እስኪረጋጋ እንዲዘገኝ ማለት ይሄ ምልአተ ጉባኤ ካለቀ በኋላ ለሚቀጥለው ዓመት ወይም ከዛ በላይ ነው መሆን ያለበት። ይሄ በአሁኑ ጊዜ የሚደረገው ምርጫ ትክክል አይደለም። በእንግሊዝኛ እዚህ ሀገር አስገድዷል ነገር ስታደርግ አንደር ዱረስ አደረግከው ነበር አይቆጠርም፣ በፍርድ ቤትም እንኳ። ሁለተኛ በሁሉም የቤተ ክርስቲያኗ ባለድርሻ አካላት ተሳታፊነት ተዘጋጅቶ የቀረበው የኤጲስቆጶሳት ቅድመ ምልመላ መስፈርቶች የያዘው ሰነድ ለሲኖዶሱ ምናተ ጉባኤ ቀርቦ ተመርምሮ ሳይጸድቅ ምንም አይነት አዲስ የኤጲስቆጶስ ሹመት እንዳይካሄድ፣ ዘንድሮ እንዳይካሄድ ነው። እንግዲህ ሃይማኖትን፣ ቀኖናን፣ ህገ ቤተክርስቲያንን በመጣስ በህገ ወጡ የኤጲስቆጶሳት ሹመት ተካተው የነበሩ ሀያ አምስት መነኮሳት በሙሉ መቸውንም ቢሆን ኤጲስቆጶሳት ማድረግ እንዳይበቁ እነሱን አሁን አስገድዶ ከተቻለ ሁሉንም ካልተቻለ አብዛኛው ይሾምልኝ ምልድኝ ያለ ነው የአብይ አህመድ መንግስትና እሱ የገዛቸው ቡችሎቹ ላብ እያደረጉ ያሉት መንግስት። አራተኛ አሁን ያዘጋጃቸው ካልተሾሙለት ሌሎችን የማይቀር ሌሎችን ቢያቀርብም እንኳን መንግስት እዚህ ውስጥ የሚያገባው ነገር አለ። በምንም አይነት በመንግስት ግፊት የሚቀርብ ግለሰብ በየትኛውም ደረጃ ላለ የቤተ ክርስቲያን አለቅነት እንዳይሾ መንግስት ከቤተ ክህነት ቤተ እምነቶች መውጣት አለበት። የእስልምናም ሆነ የኦርቶዶክስም ሆነ የፕሮቴስታንት ሃይማኖቶች ከተለያዩ ቤተክርስቲያን አምስተኛው ከተለያዩ የቤተክርስቲያኗ ማህበራት ሊቃውንት እየቀረበ ያለው የቤተክርስቲያንን አስተዳደር ዘመኑን የዋጀ ለማድረግ የሚያስችሉ ጥናቶች ተመርምረው በመጽደቅ ወደ ስራ እንዲገቡና በመጨረሻም በአማራ ህዝብ ላይ ክሪቲካል ነው። ምክንያቱም ብዙ ጊዜ ብዙ አባቶችም ተናግረዋል። በቪዥን ኢትዮጵያም ኮንፈረንስ ውስጥ ተነጋግረንበታል። የቤተ እምነቶች ጊዜ ሁለተኛው ላይ ቤተ ክህነትም ሆነች ቤተ እምነቶች ራሳቸው ላይ ብቻ ሲመጣ አይደለም ብሎ መጮህ፣ ሰላማዊ ሰልፍ መውጣት፣ አቤት ማለት መሰለኝ በመንጋው በሚመሩት ህዝብ በሚያስተምሩት ህዝብ ላይ አንድ አደጋ ሲመጣ ይሄ ሁሉ ሰው ሲታረድ ይሄ ሁሉ እናቶች ሲደፈሩ ባል ሚስቱ ስትደፈር እንዳይ ሲደረግ ቤተ ክህነት ዝም ብላ ታለች። ከዚህ በፊት ይሄ መቀጠል የለበትም። በተለይ ደግሞ አሁን በአማራው ህዝብ ላይ በመንግስት የሚካሄደውን ጦርነት፣ ጭፍጨፋና መፈናቀል በቅዱስ ሲኖዶስ ምልአተ ስብሰባ ተመክሮበት በአጀንዳ እንዲያዘኝ የምንፈልገው ያለምንም ማመንታትና ፍራቻ አጥብቃችሁ እንድትቃወሙና እንድታወግዙ እንዲሁም ይህንን መንግስታዊ የወንጀል ድርጊት ለማስቆምና ለመከላከል ሃይማኖታዊ ጥሪ ለመድላው አገራዊና ዓለም አቀፋዊ የእምነት ተከታዮች በአስቸኳይ እንድታስተላልፉ። ለኦርቶዶክስ ብቻ አይደለም፣ ለኢትዮጵያኖች ብቻ አይደለም። ይሄ የዓለምን ህዝብ የሚመለከት በአማራ ህዝብ ላይ እየደረሰ ያለው በኦርቶዶክሱ ላይ እየደረሰ ያለው በእስልምና ሃይማኖት ተከታዮች ላይ እየደረሰ ያለው አሁን በደሴ አካባቢ ሁላችንም የሚመለከተን ነው እና ኡኡ ማለት አለብን። የሩዋንዳ ሰዎች እንደዛ በሶስት ወር ውስጥ አንድ ሚሊዮን አንገታቸው ሲታረግ በሩዋንዳነት በአፍሪካነት አለ ያገዝናቸው የጮፍንላቸው በሰውነት። ይሄ ግብ በአማራ ህዝብ ላይ አይሰራም። አማራ እኮ ያደረገው አብይ አህመድን ከስራው እንዳወጣ አዲስ አበባ ጋር የተቃረበውን የወያኔ ወታደር ነው ገፍቶ ያወጣለት ፋኖ የተጋደለለት ያንን ስራ ሰርቶ፣ አሁን ሁለት ደንበኛ አሸባሪ ተሰየማቸው ቡድኖች ጋር ከወያኔ ቲፒኤልኤፍ እና የኦነግ አርሚ ሰራዊት ራሱ ሸኔ እያለ በዳቦ ስም የሚጠራው የሚጠራውን መደራደር ጀምሯል። አማራን ቁጫ ነው የረዳውን ያገዘው ነፍሱን ያዳነው እያሳደደ ነው እየከበበ ነው ይሄንን መቃወም አለባት ቤተ ክርስቲያን ዝም ማለት አይቻልም እና ይሄንን ለማስታወሱ ወይም ጽሁፍ የወጣው ለነሱ እነሱ እንደዚህ ብለው መናገር ስለሚያስቸግራቸው እንግለጽ ይሄ ምእመናኑ የሚጮፉበት ነገር ነው ብለን ነው ይቅርታ ትንሽ ያስረዘብኩት አይ ግድ የለም አመሰግናለሁ ኢንጂነር እንግዲህ ሌላው እንግዲህ አንደኛ ምእመኑ የሌለበት ኦርቶዶክስ የለም። ምእመናን አንዱ አውታር ናቸው። ከዚህ አንጻር በግልጽ አሁን አብዛኛው የአማራ ህዝብ ወይም ሙስሊም ወይም ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታይ ነው። በአማራ ህዝብ ግልጽ የሆነ ጦርነት ዶክተር ሽፈራው ታውጆበታል። አሁን በሰሜን ሸዋ፣ በአጣዬ፣ በወሎ በሌላም አማራ እስከሆንክ ድረስ አዲስ አበባ እንድትገባ ገባ ከፈለክ ለኦሮሞማ አገዛዝና መንግስት ስጋቶች ናቸው ተብሎ በየመንገዱ እየተፈተሸ እንዲመለሱ እየተደረገ ነው። አማራው አሁን ደግሞ በዘመናዊ መሳሪያ በቡድን መሳሪያ በታገዘ የኦሮሞማ ልዩ ኃይል ሆኖ በአማራ ላይ በጥላቻ መንፈስ ውስጣቸው ተበክሎና የክፋት ተውሳካት ያወካቸውና ህሊናቸውን የረበሻቸው ኃይሎች የሀገር መከላከ ሰራዊት መሳሪያ እየታጠቁ አማራውን እንዲወጉ በማድረግ በነ ብርሃኑ ጁላ አማካይነት በአገሪቱ የጸጥታና የደህንነት አካል የበላይ አካል ሆኖ በሚመራው በአብይ አህመድ ትዕዛዝ በአማራ ላይ ጦርነት ተከፍቷል። አማራ ላይ ደግሞ ጦርነት ሲከፈት በኦርቶዶክሶች ላይ ነው። ታዲያ ቅዱስ ሲኖዶሱ በዚህ ሰዓት አማራው ጦርነት ውስጥ ገብቶ ልዩ ኃይልን ወደ መንግስት መዋቅር የማስገባት በሚል የማስመሰያ አዋጅ ሰበብ ከአንድ ሚሊዮን በላይ ልዩ ኃይል ያለውን የኦሮሞማን ኃይል ከግምት ሳያስገቡ በመከራ ጊዜ የራሱን ደም ሰጥቶ ህይወቱን ዋሽቶ የሀገር መከላከያ ሰራዊቱን ከሞትና ከስቃይ አድኖ ውለታ ሊሰጠው ሲገባ በዚህ መንገድ አሁን ደግሞ የምዕራቡንም ዓለም ወገኖች በእነሱ ላይ ጠላት አድርጎ ተነስቶ ፋኖንና ልዩ ኃይልን ከሀያ ሺህ በላይ በአማራው ክልል አስተዳድረው ማነው አሳስሮና እዛው በእስር ቤት ውስጥ እያማቀቃቸው አሁን እንደገና ደግሞ የአማራ ክልል ስብሰባ በሚል አማራን አሰቃይቶ ለማስቀመጥና ከአዲስ አበባ ውጪ እንኳን ከመቶ ሺህ በላይ የአዲስ አበባ ሰዎች ታስሮ በተለያየ ቦታ ሲቀመጡ ቤታቸው የሚፈርስበቱ ምክንያት አማራ ስለሆነ ኦርቶዶክስ ስለሆነ በሚል እየተለየ ነው። በቅርቡ አንዱ ግለሰብ ራሱ ነብሰ ጡር ሴቱን ሚስቱን ገላውበት እሱም ራሱ አልሞት ባይተጋዳይ ስራ ከሆነ ወደ መሄድበት እንደሄደ እያየን ነው። ቤታቸው ከፈረሰ በኋላ አማራ ወይም ጉራጌ ወይም የጋሞ ሰዎች ከሆኑ እናንተ ኦሮሞ አይደላችሁም እና አገሩ ለእናንተ አይደለም በሚል የቤት ማስፈረሻ እስከ አምስት እና አስር ሺህ ድረስ እንዲከፍሉ እየተደረገ አማራው ስቃይ ውስጥ በሚሆንበት ሰዓት ታዲያ የቅዱስ ሲኖዶሱ ስብሰባ ትክክል ነው ብላችሁ ታስባላችሁ ወይስ? ቅዱስ ሲኖዶሱ አሁን በተጨማሪ እንደነኚህ አይነት ነገሮች ተስተካክለው መቀጠል ያለበትን ጠቀሜታ ከምን ጋር እያይዛችሁ በተጨማሪ ትገልጻላችሁ ዶክተር? እሺ አመሰግናለሁ። ኢንጂነር ህዝቅኤል በዝርዝር እንደሄደባቸው ስድስቱን ጥያቄዎች እንግዲህ የመጀመሪያው ጥያቄ ስንጠይቅ አገር ባልተረጋጋበት ስንል ምን ማለት ነው? መመኑ ባልተረጋጋበት ስንል በመጀመሪያ ደረጃ በጥራት በተካሄደው ያው ህገወጥ እንትን ተከትሎ የሞቱ አሉ። ከሀምሳ በላይ የእነሱ ቤተሰቦች ባልተጽናኑበት ሺዎች ደግሞ ታስረው ባሉበት ገና ያልተፈቱ አሉ።